በማዕከላዊ ኢትዮጵያ ክልል ለሚገኙ ከአንድ ሚሊዮን በላይ ህጻናት በቫይረስ አማካኝነት የሚከሰተውን የልጅነት ልምሻ ፖሊዮ የሚገታ ክትባት በክልሉ ሁሉም ዞኖችና ልዩ ወረዳዎች ከግንቦት 22 እስከ 25 2017 ዓ.ም በዘመቻ መልክ ቤት ለቤት የሚደረግ የክትባት ዘመቻ ለመስጠት ቅድመ ዝግጅት መጠናቀቁን ለማወቅ ተችሏል። የቅድመ ዝግጅቱ አንድ አካል የሆነው የሁለተኛ ዙር የተቀናጀ የፖሊዮ ክትባት ዘመቻ አስመልክቶ በክልሉ ተደራሽ ለሆኑ የመገናኛ ብዙሀን ባለሙያዎችን ና ባለድርሻ አካላት የግንዛቤ ማስጨበጫ መድረክ በቡታጅራ ከተማ አካሂዷል። የክልሉ የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ ማሙሽ ሁሴን ህብረተሰቡ ስለ ልጅነት ልምሻ በሽታ በቂ ግንዛቤ ኖሮት በሁለተኛ ዙር የተቀናጀ የፖሊዮ ክትባት ዘመቻ ወላጆች ልጆቻቸውን በተያዘለት ቀን እንዲያስከትቡ የሚዲያ ሚና ከፍተኛ ስለመሆኑ ገልጸው ከግንቦት 22 እስከ 25 2017 ዓ.ም ድረስ ከሚሰጠው የተቀናጀ የፖሊዮ ክትባት በተጨማሪ በተፈጥሮ የከንፈርና የላንቃ መ መሰንጠቅ ችግር ያለባቸው ህፃናት እና የፌስቱላ ችግር የገጠማቸው እናቶችን መለየትና ወደ ህክምና ተቋም የመላክ ስራዎች እንደሚከናወኑ ዋና ዳይሬክተሩ ገልጸዋል። የሁለተኛው ዙር የተቀናጀ የፖሊዮ ክትባት ዘመቻ በክልላችን እንደምታዩት ከግንቦት 22 ጀምሮ የምናካሄድ ሲሆን በቤት ለቤት በምንሰራው ለአራት ቀን ከ1144974 በላይ ከአምስት ዓመት በታች ህፃናት ለመከተብ ያቀድን ሲሆን ለዚህም ከክልል ጀምሮ በየደረጃው በዞን፣ በልዩ ወረዳ፣ በወረዳ፣ በከተማ አስተዳደር እንዲሁም በጤና ተቋማት አስፈላጊውን ቅድመ ዝግጅት እየተጠናቀቀ ይገኛል። ከፖሊዮ ክትባት በተጨማሪ በዘመቻው መደበኛ ክትባት ያልተከተቡና ጀምረው ያቋረጡ ህፃናቶች ለይቶ መከተብ በተፈጥሮ የቆልማማ አገር የከንፈርና የላንቃ መሰንጠቅ ችግር ያለባቸውን ህጻናት መለየት የፊስቱላና የማህጸን ውልቃት ያጋጠማቸውን እናቶች ለይቶ ህክምና እንዲያገኙ ማድረግና ሌሎችን በቅንጅት የሚተገበሩ ተግባራት ለማከናወን የሁሉም ባለድርሻ አካላት ሚና ወሳኝ ነው። በተለይ ማህበረሰቡን ስለ ዘመቻው በቂ ግንዛቤ በማግኘት በዘመቻው የሚሰጡ አገልግሎቶች ተጠቃሚ እንዲሆን የሚዲያ ሚና ከፍተኛ በመሆኑ አስፈላጊውን የመሪነትና የሙያ ድጋፍ እንድታደርጉ፣ እያሳሰብኩኝ፣ የሚዲያ ባለቤቶች፣ የሚዲያ ባለሙያዎች በየትኛውም የዘመቻ ስራ ላይ እንደምታደርጉት የተለመደ ድጋፍ በዚህኛውም የፖሊዮ ዘመቻ በራሳችሁም፣ ከእውቀታችሁም፣ ከልምዳችሁም መነሻ ክትባቱ የተሳካ እንዲሆን አስተዋጽኦአችሁን እንድታደርጉ በዚህ አጋጣሚ አደራ ማለት እፈልጋለሁ። በ2024 እንደ ኢትዮጵያን አቆጣጠር በሀገራችን አዲስ አበባን ጨምሮ በስምንት ክልሎች የተከሰተው የፖሊዮ በሽታ በ37 ሰዎች ላይ ምልክቱ እንዳለና ሁለቱም የፖሊዮ ቫይረሶች መገኘታቸው ጉዳዩን አሳሳቢ አድርጓል። ህብረተሰቡ ስለ ክትባት ያለውን አሉታዊ ግንዛቤ በመቅረፍ ልጆቹን እንዲያስከትብ የመገናኛ ብዙሀን በቂ እውቀት ኖሯቸው ለማህበረሰቡ ግንዛቤ እንዲያሰርጹ ከባለድርሻ አካላት ጋር የተደረገው የግንዛቤ መፍጠሪያ መድረክ ሚናው የጎላ ስለመሆኑና በቀጣይ ለአራ ተከታታይ ቀናት የሚሰጠውን የተቀናጀ የክትባት ዘመቻ በቅንጅት ለመስራት አቅም እንደፈጠረላቸው የመድረኩ ተሳታፊዎች ሀሳባቸውን አጋርተዋል። የፖሊዮ በሽታ ህጻናትን ለቋሚ አካል ጉዳት ብሎም ለሞት የሚያጋልጥ በሽታ በመሆኑ ሁሉም ወላጆች እድሜያቸው ከአምስት ዓመት በታች የሆኑ ህጻናት የክትባቱ ተጠቃሚ እንዲሆኑ ያሳሰቡት የክልሉ ጤና ቢሮ የእናቶችና ህጻናት ዳይሬክቶሬት ዳይሬክተር አቶ ተስፋዬ ሌጅሶ ናቸው። በተለያዩ ምክንያት ምንም አይነት ክትባት ያልወሰዱ እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ክትባት ያገኛሉ። ሁለተኛ ደግሞ በተለያዩ ምክንያት ጀምሮ አቋረጡ። ቅድም ተጋላጭ ነው አልኳቸው። በተለይ የኩፍኝ ለኩፍኝ ወረሽኝ ተጋላጭ የሆኑ እድሜያቸው ከአምስት ዓመት በታች የሆኑ ወይም ምንም ያልወሰዱ ወይም አንድ የወሰዱ ብቻ የወሰዱ ሁለተኛውን መውሰድ ሲገባቸው ኩፍኝ መከላከያ ክትባት ሁለት ዙር ነው የሚሰጠው። ወይ ያልወሰዱ ወይ አንድ ብቻ የወሰዱ እድሜያቸው ከአምስት ዓመት በታች የሆኑ ህጻናት ክትባት ያገኛሉ ማለት ነው። ጥራቱን የጠበቀ የተቀናጀ የፖሊዮ ክትባት ዘመቻ ለማከናወን ቅድመ ዝግጅት ያጠናቀቁ ስለመሆናቸው የገለጹት የክልሉ ህብረተሰብ ጤና ኢንስቲትዩት ድንገተኛ አደጋዎች ቅኝት ምላሽ ዳይሬክቶሬት ዳይሬክተር አቶ ወልደሰንበት ሸዋለም ሁሉም ባለድርሻ አካላት በቅንጅት መስራት እንዲችል ግንዛቤ መፍጠር መቻሉ የክትባት ዘመቻው ውጤት እንዲኖረው ያስችላል ብለዋል። ቤት ለቤት ስንሄድ ብዙ ህጻናት እናገኛለን፣ ሁሉም ሁሉም ማህበረሰብ እናገኛለን፣ እናቶች እናገኛቸዋለን፣ ህጻናቶቹም እናገኛቸዋለን ነው። ስለዚህ ካገኘናቸው እንደዚህ አይነት የአፈጣጠር ችግር ያለባቸው እሱ ብቻ አይደለም፣ ቆልማማ እግርም አለ። የአፈጣጠር ችግር ያለባቸው እነዚህ የፊስቱላ እንደዚህ ተጠቂ የሆኑ እናቶች ካሉ እነዚህም አገልግሎት እንስጣቸው ነው፣ እንለይ ወደ ተቋሚ ጡ። ምናልባት ባለፈ መረጃ ካያችሁ ከመቶ በላይ ህፃናት ለይተን ከተቋም ጋር አገናኝተናል፣ አገልግሎት እንዲያገኙ አድርገናል ማለት ስለዚህ ይሄ በጣም ትልቅ ስራ ስለሆነ በዚሁ ህጻናት አንድ ተግባር ይዘን ብቻ ከምንገባ በዚሁ ኢንቴግሬት አድርገን ሌሎችን ተግባራቶቻችን አቀናጅተን እንስራ በሚል ናሽናል የተቀመጠ ስትራቴጂ ስለሆነ እሱን ስራውን ለማሳካት ህጻናቶችን ለማግኘት ተብሎ የተቀመጠ እንደሆነ እሱን ታሳቢ እንድታደረጉ እንፈልጋለን ማለት ነው።